እናንተ ለአቃተኞቹ ምን ትሆናለች ማለት ነው? ቤዛ ትሆናለች ማለት ታማልደናለች ማለት ትደግፈናለች ማለት ነው። አንድ ኃይለኛ ሰው አንዱን ደካማ ሰው እያሳደደው እያባረረው ሳለ አንድ ሻል ያለ ደግሞ ሰው ለምን ትበዛዋለህ ለምን ታሳደደዋለህ ብሎ መካከል ገብቶ ሊገላገለው ምን ሆነለት ማለት ነው። ቤዛ ማለት የመቤታቸው እንደዚህ ነው። የእመቤታችን ቤዛነት የክርስቶስ ትን ይለያል። ማዳን ነው እሱ ይግባኝ የሌለው ፍርድ ነው የሱ የእሷን ም እኮ ስለወደደ ነው ያደረገላት። እግዚአብሔር ስለወደዳት እግዚአብሔር ስለፈቀደላት ነው። እያንዳንዳችንም የምንኖረውን በማንፈቀር ነው የምንወተውስ በሱ ነው። እውነት ነው እና ለፍቶ የሚሰጠው ቤዛነት እንዲሁም ከፍ ብሎ ቤዛ የሚለው እኮ ለማስረዳት ተሞክሯል። ብ ሊቃውንቱ አምላክ ወለሰይቆ ከአምላክ አንሰር ያማልክት አንትሙ እኔ አማልክት ናቸው አልኩ ወደ ቅቀል ወልኩ ልቅሙ ልውል የተባለ እግዚአብሔር ይህ ልውል እግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ አንድ ብቻ ነው። እርሱ አለ ኢየሱስ ክርስቶስ ነው። ሌላ እናንተም ልጆቹ ዘመናሉ። ይህንን ክብር የሰጠንና ያስተካከለን እግዚአብሔር ክብረ ምስጋናይ ነው እና እንቅቤታችን በዚች ቅድስት ቤተ ክርስቲያን አማኞች ልብ ውስጥ ስፍራ አላት ስፍራ አላት ክርስቶስ እንኳን ወትቀውም ንግሥት ላይ ባልከ ነው ያላት በምናችን በኩል ስፍራ ይሰጣል በቀኛችን በኩል ክርስቶስስ በመላም በሁለንተናቸው ንጉሳችን ነው እሱ ጠላላ ገዣችን ነው እሷ ደግሞ በቀኛችን በኩል ስፍራ አላት እና ይህንን ለይቶ ማወቅ ይገባል። አንዳንዶቹ እናስተካክላለን እያሉ የበለጠ ደግሞ እየተሳሳቱ ነው። አንዳንዶቹ ደግሞ እንዲሁ ሆን ብሎ በድፍረትም የሚያስደነግጥና የሚያስፈራ መሆኑን እንኳን እያወቁት የሚናገሩ አሉ እና ዛሬ እመቤታችንን ስናከብር ስፍራዋ ላይ ነው የምናስቀምጣት። የተሰጣት ስፍራ ማንም ከስፍራዋ ያነሳለሁ አይችልም። ማና አክብሯታልና እግዚአብሔር አክብሯታል። የአዳምና የሔዋን እያጨመናና የአዳምና የሔዋን ልጆች ናቸው። ቀለል ባለ አማርኛ ነው ልጆች ናቸው። የአዳምና ልጆች ናቸው ድረስ እስከ ክርስቶስ እንግዲህ መቤታችን በዛ የኃጢአት ዓለም ውስጥ ነው ያለፈችው። ንጽሕ ሆናል። ተመልከቱ ይሄ አይሆንም ማለት እግዚአብሔር አይሰራ ማለት ነው። የምንጠራጠረው መቤታችንን ሰራች ማለት ነው። እግዚአብሔርን እግዚአብሔርን እናምናለን የሚል ሁሉ ሁሉን ማድረግ የሚችል ስለሆነ እግዚአብሔር ይሄንንም አምኖ መቀበል አለበት። ንጽሕ እናት ስንል ትይት የመጣ ነው። ያማ በምንም ሊሆን አይችልም። እናም እያጨምም የዚያ መርገም ተሳታፊዎች ናቸው፣ ወራሾች ናቸው። እስከ ክርስቶስ ሞት ድረስ የነበረው ሰው ሁሉ የመርገም ተሳታፊ ነው አሉ። ቤተ ክርስቲያን ደግሞ ማለት የለም። እግዚአብሔር በዚያም ውስጥ ቢሆን አስመልጧታል። እመቤታችን ንጽሕት ናት። ለምን? የተፈለገች ስለሆነች እመብርሃን ደግሞ ዛሬ ተወልደች። እመብርሃን ደግሞ እመብርሃን ደግሞ ብርሃን የተባለ ደግሞ ብርሃን ወደ ዓለም መጣ ሲመጣ የተቀበለችው ናት በመቤታችን ላይ የተቀበለችው እና ይህን ትልቅ ባል ነው ያከበር ነው በእውነቱ ትልቅ በረከት ነው ያገኘ ነው። መጋቢ አዲስ ንን ትምህርት እንዲያስተምሩት ያደረጉት የወንበር መምር ስለሆኑ ከመጀመሪያው ጀምሮ ታሪኩን ጠርገው በደንብ ከመለሻ እስከ መድረሻ ያለውን ታሪክ ትምህርት ነው። ታሪክ ትምህርት ነው። ታሪክ ይተረካል አይሰበክም የሚሉት ነው። ትምህርት ነው። ታሪክ ከታሪክ አልተማርም፣ ከማን የምንማረው ከታሪክ። ታሪክ አንድ የትምህርት አውድ ነውና ያንን እንዲያስተምሩን ብዬ ነው አጥር አድርጎት ብያቸው ነበር ሲጀምሩ። በኋላ ግን በደንብ ባድርገው ታሪኩን ከመጀመሪያ ጀምረው ሲያመጡት ሰፊ ጊዜ ወስደው ነው እያቀኑ የተሰወረውን እያወጡ ሊመናንን ማስተማር ይገባል። አንድ ቦታ ላይ ተቸግሮ ዝም ብሎ እኔ ያልሁት ካልሆነ የሚለውም ትሉ አይደለም፣ ሁኔታዎችን እያዩ እያገናዘቡ ቤተክርስቲያናችን ብዙ ጊዜ እንዲሁ ያለፈችበት ጊዜ አለ። በመግዚቱም ያለፈችበት ጊዜ አለ። ያለ ሊቃውንትም ደግሞ ያሳለፈችበት ጊዜ አለ እና በዚያና በሌሎች አጋጣሚዎች ዝም ብሎ አንዳንድ የገቡት ስሯጽዎች አሉ በቤተክርስቲያን ውስጥ እነዚያን ሊያስተካክሉ ይሆናል ባይሆኑ ቢሉ የሚችሉ ሊቃውንተ ቤተክርስቲያን ናቸው። በመሰለኝ በሆናል የማይሆኑ ምስጢሩ የገባቸው እግዚአብሔር የገለጸላቸው ያስተማራቸው ስለሆኑ እነኚህን ሊቃውንት መስማት ማዳመጥ ያስፈልጋል። በሚያስፈልጉበት ሰዓት እንደነኛ አይነት ሊቃውንትን መጠቀሙ ለሁሉም ቦታ ቦታ ነው። ለለቅሶ ቤት የምንጠቀመዋለን፣ ለሰርግ ቤት የምንጠቀመዋለን፣ ለአውደ ምሕረት የምንጠቀመዋለን፣ ለእንደዚህ አይነት ደግሞ የምንጠቀመው ስላለ ሁሉም ጸጋን አጣምሮ ጸጋን ደምሮ መጠቀም ነው። ጸጋ የሌለው የለም እዚህ ውስጥ በነገራችን ላይ ሰው ጸጋውን አለማወቅና በጸጋው አለማገልገል ነው። ጸጋ የሌለው የለም። አሁን መምሩ እናንተ ተማሪዎቹ ባትሉ መምሩ ማስተማር አይችሉም ነበር። የእናንተ ጸጋ የረድነት ጸጋ ነው፣ ይዛ ለዛሬው የመማር ጸጋ ነው። የመምሩ ደግሞ የማስተማር ጸጋ ነው። ካህናቱ ቀድሰዋል፣ መስዋዕት አቅርበዋል። የእናንተ ጸጋ ምን ነበር? መስዋዕት ማቅረብ ነበር። ዋናው የመጣው ከእናንተ ነው። ስለዚህ ሁላችንም በጸጋችን ቤተክርስቲያናችንን ማገልገል፣ ሃይማኖታችንን መጠበቅ፣ መንገታችንን መጠበቅ ያሰናል። ምን ተጠበቀ መስዋዕት ግን እኛም ደግሞ ክብሯን ልናስጠብቅላት በዚህ ዘመን የተገኘን ስለሆን የሚጎለድሯት መናፍቃን ሲነሱ ያለ የለና ኃይላችንን ተጠቅመን የለም እንደዚህ ነው ብለን ለክብሯ መቆም አለብን። እሷን ትቆምልናለች ነው፣ በስሜ ጮኋል፣ በስሜ ለፍልፏል፣ በስሜ ሰብኳል፣ ስለ ክብሬ ተዋርዷል ብላ በእግዚአብሔር በፈጣሪዋ ፊት ቆማ በተሰጣት ቃል ይችላል። ሰው ሆኖ የማይበድል እንጨት ሆኖ የማይቀስ የለምና